ሰሞኑን በኦሮሚያ ክልል አርሲ አካባቢ ብዙ የኦርቶዶክስ እምነት ተከታዮች በጅምላ መጨፍጨፋቸውን ተከትሎ የቀድሞ የኦርቶዶክስ እምነት ተከታይ የአሁኑ የፕሮቴስታንት አጋፋሪ ፓስተር በጋሻው ደሳለኝ በዚሁ ዙሪያ የሰጠውን አነጋጋሪ የሆነ ንግግር ብዙዎች እየተቹትና እየኮነኑት ይገኛሉ። ለመሆኑ የተሰጡ አስተያየቶች ምን ይመስላሉ? የሚለውን አጠር ባለ መልኩ እስኪ እናስቃኛችሁ። አንድ ቃል ኪዳን የተባለች አስተያየት ሰጪ በዚህ ጉዳይ ሀሳቧን ስታጋራ በነድሜ ክልል አካባቢ ያሉ የኦርቶዶክስ ተዋሕዶ ሃይማኖት ተከታዮች በጋሻው ደሳለኝ፣ ዘርፌ ከበደ፣ ትዝታው ሳሙኤል እንዲሁም አሰግድ ሳህዱ የሚባሉ ሰዎች በጣም ይታወቁ ነበር። ትምህርትና ጽሁፋቸውን ስብከትና ዝማሪያቸውን በሰንበት ትምህርት ቤቶች ተምረን በሬዲዮ ካሴት አድምጠን በአውደ ምረት ቤተክርስቲያን ቁጭ ብለን ሰምተን በቪዲዮ ተቀርጸው በሲዲ ተመልክተን በብሎግ ጽፈው ፕሪንት አድርገን አንብበን ነበር ያደግነው፣ ትላለች ቃል ኪዳን። እነኚህ ሰዎች ሁሉም በሚባል ደረጃ የእኛን የታዳጊነትና የወጣትነት ዘመናችንን እነዚህ ሰዎች ሁሉም በሚባል ደረጃ የእኛን የታዳጊነትና የወጣትነት ዘመናችንን መንገዱ ልክ ሕይወቱም ቀና ተከተሉ ብለው ቃል የገቡልንን እንድንታመንና እስከ ሞት እንድንይዘው የነገሩንን እውነት ክደው በተጻራሪ መልኩ ቁመው እያየናቸው ነው። አሁን ካሉን ከሰበኩን ከጻፉልን ከመከሩን ካስተማሩን ተጻረው መጥተዋል ያሉንን መካዳቸው ይሁን የነገሩን ሀሳብ መቀየራቸው መተዋቸው ይሁን ያልሞተ ሰው ሀሳብ ይቀይራል ብለን እንለፈው። ነገር ግን የበጋሻውን የሰሞኑ ንግግር ላልፈው አልቻልኩም። ትላልሽ ቃል ኪዳን ደግሞም ሰሞኑን የቀደመው ፍቅርህን ትተሃልና የምነቅፍብህ ነገር አለኝ። ራእይ ሁለት አራት መሰረት አድርጎ የሰበከውን አንድ ስብከቱን እየሰማው ነበረ። በጋሻው ልጅነቴን ካሰመሩና መልካም ጎዳናን ከመራኝ የቀድሞ ሰባኪዎች አንዱ ስለነበረ ነው። ለዚያም ነበር ዛሬም ልሰማው ደግሜ ያዳመጥኩት የወደድኩትም። በጋሻው ግን ፍጹም ተቀይሯል፣ እኔ እንጂ እሱ ጭልጥ ብሎ የለም። በቅርቡ ለሞቱ ኦርቶዶክሶች ስላቅና ቂሙን አውጥቶ በመላው ኦርቶዶክሶች ላይ ተሳልቋል፣ አፊዟልም ባርሲና በሌላው አካባቢ የሚገደሉ ኦርቶዶክሶች የግድያው ዋና ምክንያት ሲያስቀመጥ ሱፉን ለብሶ በማላገጥ መልክ እንደሚያለቅ ህጻ ልጅ እያላገጠ ነበረ። በጋሻው ከሰሞኑ እንዲህ አለ፣ ካሴቴ ቅዱስ ሚካኤል ቤተ ክርስቲያን ተቃጠለ፣ ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ፣ ሻሸመኒ ለኮሳት። አሁን ያሁሉ ተረስቶ ተጠቃን። አንተ ምን አድርገህ ነው ባለማህተቦች የታረዱት? እንዴት አንተ ምን አድርገህ ነው ቄሱ የታረደው? አንተ ምን አድርገ ነው ቤተ መቅደሱ በሳት የተለኮሰው? ወይ አንተ ወይ አባቶችህ ድሮ ምን አድርገው ይሆን? ሁሌ ተበዳይ አድርጎ ራስን ማቅረብ ልክ አይደለም እያለ በስሜት የኦርቶዶክሶች ሞት፣ እንግልት፣ መከራና ስቃይ ልክነቱንና ተገቢነቱን ይሰብካል። እነሱም ወይም ምዕመኑም ቁጭ ብለው ከፈሰሰው ንጹሐን ደም ስላቀም ይካፈላሉ። ጥያቄ፣ እነ ቅዱስ ጴጥሮስ፣ ጳውሎስ፣ ቶማስ፣ ዮሐንስ ሐዋርያት ሐዋርያት ቅዱሳን በአጠቃላይ ያንን መከራ የተቀበሉት ወይ እነሱ ወይ አባቶቻቸው ምን አድርገው ነው እያለ ነው? እና እውነት ምን አድርገው ነው በጋሻው? ምንድን ነው ክርስትና? ምንድን ነው ክርስቲያን? ምንድን ነው ወንጌልስ? መንፈስ ቅዱስ እንዲህ ነው የሚያስተምረው? ምንድን ነው በክርስቶስ አንድነት? አሁን በጋሻው አፍ ኑሮት ሕይወትስ ኑሮት የወንጌል ቃል ከዚህ በኋላ ይናገራል ሊሆን መናገሩን ይናገራል። ሰሚዎቹ፣ አድማጮቹ ምዕመኖቹስ ዛሬም ሞትና ስደት ግድያን ያዋድዳሉ። ቃል ኪዳን አስቀጥላም የማቴዎስ ወንጌል ቁጥር አምስት ከአርባ አራት እስከ አርባ አምስት ላይ ያለውን እኔ ግን እላችኋለሁ በሰማያት ላለ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግሟችሁንም መርቁ፣ ለሚጠሏችሁም መልካም አድርጉ፣ ስለሚያሳድዷችሁም ጸልዩ። እርሱ በክፎችና በበጎዎች ላይ ጸሐይን ያወጣልና በጻድቃንና በኃጢአተኞችም ላይ ዝናቡን ያዘንባልና ብሎ ይሰብካል። በጋሻው ከዚህ በኋላ በክርስቶስ ክርስቲያን የተባላችሁ ወንድሞች ብሎ ይሰብካል። ሊሆን በዚህስ ደረጃ ቂምና ጥላቻ እንዴት ይያዛል? ቂም ከተያዘ እኮ ካንዳንድ የቤተ ክህነቱ ሰዎች እንጂ ከመላው ኦርቶዶክስ ምመናን ጋር በፍጹም ሊሆን ባልተገባው ነበር። ከቤተ ክህነት ሰዎች ጋር በጥቅማ ጥቅም ተባላ፣ በካሴት ማሳተም፣ በአውደ ምሕረት ልፊያና በጸጋ መቀናናት የተጣላው እዛ ከነሱ እንጂ ከመላው ምመኑ ነበር እንዴ? በዚህ ምመን በሚመጣ ገንዘብና ጥቅማ ጥቅም እርስ በርሱ ተፋጁ እንጂ ምዕመኑ ምን አደረገ? እንዴት የንጹሐን ምእመን ሞት በዚህ መልኩ ጀስቲፋይስ ይደረጋል? ይሄ እናት የልጇ ሬሳ ላይ አስቀምጦ እንደ መደብደብ ነው የምቆጥረው። ይሁን ዛሬ እንደምንም ብሎ ያልፋል። ነገስ? ለዛሬ ገዳዮች፣ ነገስ ለዛሬ ባለጊዜዎች፣ ነገስ ምን አድርገህ ነው እያለ ሊቀጥል ነው። ምን አድርገህ ነው የሚለው ጥያቄ ያለው አንድ ዘመን ብቻ መስሎት ነው። ምን አድርገህ ነው ማለት እኔም ብገልህ ብችል ባጠፋህ ልክ ነው ማለት ነው ይህ በኦርቶዶክስ ግልጽ ጀኖሳይድ ነው የበጋሻው ንግግር። ዛሬ አሁን በጥፊ እንደተመቱ ያህል የሚሰማንን ካህን ጉንጭ ጩኸት እኩል የማይረሳ የሚያቃጭል ነው። እናም ይህን ንግግር መቼም ማረሳውም መቼም ከልቦናዬ አልፍቀውም ትላለች ቃል ኪዳን ኃይሉ። ስለተከታተላችሁ ከልብ እናመሰግናለን። ሰላም ለዓለማችን ሰላም ለሰው ልጅ ሁሉ ይሁን። እናንተስ በዚህ ጉዳይ ላይ ምን ተሰማችሁ? ሀሳብ አስተያየታችሁን በኮሜንት መስጫው አካፍሉን።